የሚያው እንግዲህ በጣም ደብሮኛል። በቃ ዋላሂ በጣም ደምዶ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የንግስት ቲዩብ እንዴት ናችሁ? አላችሁ ወይ? እኔ ያለው አልሐምድላ። ያው ሰሞኑን ጠፍቼ ነበር። አሁንዳ ያው ብቅ ብዬላችዋለሁ ወዶችዬ። ትንሽ ቢዚ ሆንኩኝ። ባለቤት የሚያው እንግዲህ በጣም ደብሮኛል። በቃ ዋላሂ በጣም ለምዶ እሱ ሲመጣ በቃ ፏል። ልጆቼም ተደሰቱ፣ እኔም ደስ ብሎኝ ነበር። እንደ አጋጣሚ ደግሞ ትንሽ አሁን እዚህ መጥቶ ይችን ሁለት ወር ረፍት አድርጎ ሲያየው አየሩን እኔ ቢቀር እንዲቀር ደስ እንዲቀር ፈልጌ ነበር። እሱ ግን በቃ ምንም አየሩን ሲያየው ወጣ ገባ እያለ ሲያይ አየሩ አልተመቸውም መሄድ ወሰነ እና ተመልሶ ሄደ። እና ሲሄድ ደግሞ ቪዲዮ ልሰራላችሁ ነበር ውዶችዬ፣ ምን አለ መሰላችሁ፣ እሱ ሲሄድ በሌሊት ነበር የሄደው፣ ዝናብም ነበር። ቪዲዮ ልሰር አልቻልኩም። ልጆቼም ደግሞ እንትን ብለው ነበር ተኝተዋል፣ በዛ ሰዓት ዝም ብሎ በተኙበት ነው በቃ። እነሱ ራሳቸው እንትን ያሉት አልቀሰቀሳቸውም፣ ዝናብ ነው ብርድ ነው ብሎ ሄዳን። የቪዲዮ መስራት ፈልጌ ነበር ግን አልሆነም። ሰዎች አልሐምዱሊላህ። ግን በጣም ይደብራል ወላሂ፣ ለምዶ እንዲህ አብሮ እንዲቆይቶ መጥቶ እንደገና ተላምዶ ሲሄድ በጣም ይደብራል። እና ውዶችዬ ምንም ማድረግ አልቻልኩም። እንግዲህ ያው ዱኒያ ከባድ ነች። ያው ተመልሶ ሄደ በቃ። ሸኝቼው የመጣው ቀን ቤቱ ልክ ባዶ ነው የሆነው። እንደ አጋጣሚ እሱን ሸኘውትና ከዛ ደግሞ ልጆቼ ተማሪ ነበሩ፣ ትምህርት ቤት ነበራቸው። ከዛ እሱን ሸኝቼ መጥቼ ልጆቼን ሸኝቼ ስመለስ ቤቱ ጭራሽ እሱን ሸኝቼው ልጆቼም ትምህርት ጀምረው ነበር፣ በቃ ባዶ ነው የሆነብኝ። ምንም በቃ ጭርን ያለብኝ፣ ምንም ሳልሰራ ቁጭ ብዬ በቃ ደብሮኝ ማለት ነው። ስድስት ሰዓት ምናምን ዙር ደረሰ በቃ እና በጣም ነው ለምዶ እንደዚህ ተለማምዶ ምናምን፣ ሌላ በሽታ ነው በቃ ግን ያው እንግዲህ ዱንያ ዳሞ ምንም ማድረግ አንችልም። ዱንያ ትንሽ ከባድ ነች። ልጆች የራሳቸው በጣም ደስ ብሏቸው ነበር እና ከዛ በኋላ ሄደ። ልጆች የራሳቸው ለምን አልተነሳንም ከእንቅልፋችን ምናምን እያሉኝ ነበር። እሱ ዳሞ እንደዚህ ወከባ ምናምን አይወድም። እኔ ራሴ እዚሁ ነው እንትን ያልኩት፣ አልሄድኩም ወደዛ። ለምን ልጆቼም ተማሪዎች ስለነበሩ እነሱን መሸኘት ስላለብኝ በእንደዚህ አይነት መልኩ ሄደ ላለው ለማንኛውም እንግዲህ አላህ ያሰቡትን ሁሉ አሟልቶ። እንዲህ በስደት ከባድ ነው። ስደት ላይ ሄዶ እንደገና መቶ እንደገና ተላምዶ እንደገና ደግሞ ሲሄድ ሌላ በሽታ ነው። በቃ እኔ ሌላ ሌላ በሽታ ነው። ድብር ብሎኝ በቃ የዛን የሄደ ቀን ሁለት ሶስት ቀን በቃ ድብር፣ በጣም ድብርቱን አልቻልኩትም። አልሐምዱሊላ ብቻ ደግሞ ልጆቼ ከትምህርት ሲመጡ ትንሽ በቃ ተኛው፣ ከዛ ዙርን እንትን ብዬ ተኛው። ልጆቼ መጥተው እንደገና ትልቋ ቡና ፍልታ ምሳ ምናምን አድርጋ፣ አማተነሽ እንጂ ምናምን ብላ። እንደውም ልጆች የተሻሉ ትልቋ ልጅ የተሻለች። እነዚህማ አኩርፈው ነበረ በጣም አኩርፈው ነበር እነዚህ ሁለቱ አባታቸው በጣም ያቀብጣቸው ስለሚያቀብጣቸው ሲኖር በቃ ከትምህርት ሲመጡ በጣም አኩርፈው ነበር። አሁን እ ምን አልክ? እስኪ ከሁዩ ልጀምር። ሁዬ ምንድን እንዴት ነበረ የአባት ይሽኝት በጣም የደብር ነበር። እሱ ሴት ወልዳ እሱ ያለ አጫውቶ ግን አዝናንቶ ነበረ። አሁንስ ሲቆይ እያደር እየዋለ ሲሄድ ያው ይለመዳል፣ የማይለመድ ነገር የለማ። ግን አሁን ደግሞ ብዙ እንደማይቆይ ነግሯቸዋል ብዙ ብሏል። አሁን እንግዲህ አላህ ከሱ ጋር ይሁን። በነገራችን ላይ ባለቤቴ በጣም እንዴት ልበላችሁ፣ በቃ እውነት ሁሉም ባሎች እንደዚህ ከሆኑ በጣም ደስ ይላል። እኔ በበኩሌ አሁን ጓደኛዬ የለ ምን የለ ምን የለ፣ በቃ ልጆቼና ቤቴ ነው። ከዛ ደግሞ እሱ ሲመጣ ደግሞ በቃ ጓደኛዬም እሱ ነው፣ አማካሪዬም እሱ ነው፣ ሚስጥረኛዬም ባለቤቴ ነው እና ባለቤቴ ደግሞ ምንድን ነው በጣም ደስ ከሚለኝ ባህሪው ይረዳኛል። በቃ ሁሉ ነገር ይረዳኛል። እንደገና ደግሞ የሆነ እኔ ሲደክመኛ ቃል በቃ ያ ያ ነገር ትሪት የሚያደርገኝ ነገር በጣም እንትን ይላል። እኔ እንጃ ብቻ ያው እኔ አሁን ባል ባል ብቻ ሲሆን ነው ማቅ አደለ። ግን እኛ ቤት ደግሞ ብዙ ቤትም ሊኖር ይችላል፣ እንደዚህ የሚያደርጉ ልጆች የሚሆኑ ሊኖር ይችላል። እኔ አሁን ባለቤት ወይም ነው ጓደኛይም ነው ጓደኛ ነው ባሌ ነው እና ዳሞ እሱ ማሻለ የተረጋጋ ነው ምንም ይሄን ያል ብዙም የሚደንቀው ነገር አይደለም ዱኒያም ብዙ አይደንቀውም። አልহামዱሊላ ግን ባለው ነገር ተብቃቅቶ ደስተኛ ሆኖ መኖር ይችላል አሁን መቶ ሁለት ወሮን በቃ በጣም ደስተኛ ሆነን ነው ያሳለፍነው አልহামዱሊላ ያው dunia ዳሙ እንግዲህ ትንሽ ጎድሎ ስትኖር እዛ ይለመደ ዳሞ በቃ ልቡ እንትን ይላል ኒያው በአሁኑ እንደመጣ ቢቀር ደስ ይለኝ ነበር ጥር ሁሉ ብዬዋለው ግን ያው ብዙ ነገር የማስተካክለው ነገር አለ ቆይ ትንሽ ቢያንስ የተወሰነ ጊዜ ሰርቼ ምናምን አለ እኔ ደግሞ መጫን አልፈለኩም ተጭኜ አይ አትሄድም ምናምን ማለት አልፈለኩም ገዛ እኔ ብትቀር ደስ ይለኛል አልኩት አይ እሄዳለሁ አለ ያው ሄደ እንግዲህ አላህ ሰላም አርጎት ጤናውንም ሰጥቶት ሰርቶ በሰላም የሚመጣልህ አርገው ምንም ማድረግ አይቻልም? ይሄ ነው በቃ። እኔ ምን ምለው እንደዛ ነው የምለው እና ይሄን ይመስላል እና ሀምዚስ፣ እንዴት ነው አባትክ ሲሄድ ምን ተሰማክ? እንዴት ነው ያለው ነገር፣ ያው ንገራቸው እስኪ ለቤተሰቦቻችን፣ ብቻችን ንገራቸው። ደና ነው አባትክ ሲሄድ ምን ተሰማክ? ደስታ፣ ሀዘን ምን ምንድን ነው? እስኪ ስትመጣ ከትምህርት ቤት አባትክ አልነበረም እና ምንድን ነው እንትን ያልከው ስትሄድ ተኝቶም ነበር ተኝተት ነበር እሱ ሲሄድ፣ ስትመጣ ደግሞ የለም። አፓቴስ ዳድ ሄድ አይደል አይመጣም አለኝ። አይቆይ ትንሽ ነው የሚቆየው ይመጣል ምናምን አልኩት። እሱም ደግሞ በጣም ለምዶታል ማለት በቃ ይችን የመጣውን ጊዜ ከነሱ ጋር አሪፍ ምርጥ ጊዜ ነው ያሳለፈው። አልሐምዱሊላ ነበር ያሳለፈው ነበር። ግን ያው ምንም ማድረግ አይቻልም። ሄዷል እንግዲህ አላህ በሰላም የመልሰው። እና ውዶች አንዳንድ ጊዜ ባሎቻችንን በቃ እንደ ሁሉ ነገር ስናይ ኑሮ ትንሽ ከበድ ይላል። ከጎናችን ሲለዩ ይከብዳል። አሁን እኔ በቃ በእርግጥ አሁንም በስልክ በቃ እያንዳንዱን የማደርገው ነገር ሳላማክረው ምንም ነገር የማደርገው ነገር የለም። ስለ ልጆቼ ውሎ ራሱ ዛሬ ባይደውል ነገ ልጆቹ ማውራት ስለሚፈልጉ ያወራል። በቃ ሁሉንም ነገር የዕለት ተዕለት ኑሯችንን ህይወታችንን አናኗራችንን እናውራለን በስልክ እና የሚገርመው የኔና የባለቤት የሀሳብ ደግሞ አንድ አይነት ነው አንድ አይነት ነው በቃ እኔ አሁን ይሄን ነገር ማድረግ አለብን ካልኩት እኔም አስቤ ነበርኩ ይላል እንደ አጋጣሚ ደግሞ ወይ እሱ ካድ ያደርገውና እኔም ምን እላለሁ በቃ ያሰብኩት ነው እኔ የማስበውን አንድ አይነት እንትን ነው አካሄዳችን አንድ አይነት ነው የምናስበውም አንድ አይነት ነው እና በጣም ደስ የሚል ህይወት ነበር ውዶች። ይሄ ግን ዱኒያ ዳሙ እንዲህ ነች። በዚህ ሞላት ሲባል በዚህ ጎደሎ አላት። ያው እንግዲህ እንትናለን እንግዲህ አላህ ዳሙ ነገሮችን ቀለል አድርጎ ቶሎ የሚመለሳል አድርገው ብዬ ዱ አደርጋለሁ። እንዲሁም በጣም እንዲህ ተገናኝታችሁ የምትለያዩ ሰዎች የሚያውቅ ያውቀዋል። ያው ትንሽ ከበድ ይላል በጣም እና አላህ እንግዲህ በሰላም እንትን ይበለው እሱ ከዛ እንትን ይላል አካሄዱ ምናምን ቀረጽ ብየዋለው እንግዲህ እስኪ የሱን ደሞ ምን እንደተሰማው፣ እኔ ከልጆቼ ጋር ሆኜ እዚህ ጋር የዚህን ያህል ከተሰማኝ እሱ ዳሞ እዛ ጋር በሰው ሀገር ላይ እንዴት ይሆናል ብዬ እኔ ራሴ እንደገና ራሴን በራሴ ማጽናናት ጀመርኩኝ። እኔ ቢያንስ ከትምህርት ቤት ሲመጡ ቡና ፈሉ ልጆቼ፣ ምሳቃ አቀራርበው ምናምን የማተነሽ እንጂ አብሽሪ በቃ ምናምን ብለው እኔን እንደገና ትልቋ ልጄ ማለት ነው። እሷ እንደገና እኔን እንትን ማጽናናት ስትጀምር እነዚህም ያው ቢከፋቸውም የዛን ቀን በጣም ቆዝመው ነው ያሉት። በቃ ድብር ብሏቸው። ግን በስልክ ደግሞ ደውዬ እዛ እንደደረሰ በቪዲዮ ኮል ምናምን ስናወራ በቃ ደስ አላቸው። እና እንደዛ ነው ውዶችዬ። በጣም ይከብዳል ተለያይቶ እንደዚህ መኖር። አላህ እንግዲህ ሁሉንም እኔ ያው እኔ ስለማውቀው ሁሉም እንዲህ ተለያይቶ የሚኖር ሰው አላህ ዱኒያውን ባገሩ ሊያርጉለት አብረው ቢኖሩ አብረን ብንኖር እያልኩኝ ዱአ አርጋለሁ። አላህ ይስማንና እንግዲህ አብረን የምንኖር አላህ ያርገን እና ምን ትላላችሁ እናንተስ? ውዶችዬና እንግዲህ እሱም ደሞ ይቀርጻል እዛ ያለውን ያሳለፈውን አካሄዱን ምኑን ድብርቱን እንግዲህ ስራ እስከሚጀምር በነገራችን ላይ ሱ በንጋታው ነው ስራ የጀመረው። እዛው ሄዶ ያው በንጋታው ስራ ይገባል ግን ቢሆንም በቃ ጭር ብሎብኛል፣ ምናምን እኔ መጥፎ ነው የለመድኳችሁ እያለ እኔማ፣ በቃ አልቻልኩም። ወላይ እየመጣ በሄደ ቁጥር በቃ የባሰ እያገረሸብኝ ነው የሚሄደው። ለምን ባለቤቴ በጣም መልካም ሰው ነው። በጣም ምርጥ ምርጥ ባል ነው። በቃ ምርጥ ከሚባሉት እኔ እንጃ። በቃ እኔ ይሄ ነው ብዬ መናገር ቃላት ያጥረኛል። ለምን የሚረዳኝ ነው በቃ ጓደኛዬም። እኔ በነገራችን ላይ ጓደኛ ምናምን የሚባለውን ነገር ብዙም አላውቅም ጓደኛዬም ባሌም ምኔም አማካሬም በቃ እንደ ባልም እንደህትም እንደወንድምም ብዙ ነገር አድርጌ ነው እንትን የምለው እና ይህን ይመስላል። አሁን ሲመጣ ስንወጣ አብረን ነው፣ ስንገባ አብረን ነው። በቃ ምንም ነገር የምናደርገው እንትን ብለን ነው አንድ ላይ ነን እና ያያ ነገር ለምድና ሲሄድ እንደገና ሌላ ህይወት በቃ ሌላ እንትን ነው የሚሆንብን። እንግዲህ አላህ በስደት ላይ ያሉት እህቶቻችንን ወንድሞቻችንን ያሰቡትን ሁሉ አላህ ያሟላላቸው፣ እና በሀገራቸው ላይ ከልጆቻቸው ጋር ከቤተሰቦቻቸው ጋር የሚሆኑ አላህ ያርጋቸው። ላለው ውዶችዬ እንግዲህ እናንተም ሼር፣ ላይክ፣ ሰብስክራይብ እያደርጋችሁ አበረታቱን። ይሄን ይመስላል የዛሬ ቆይታዬ። እንግዲህ በቀጣይ እስከምንገናኝ ድረስ ውዬ የምትያቸው ነገር አለ ውዶች። ይሄ ውዶች ይህን ቪዲዮችን ደግሞ ቀንሷል ከድሮ ላይክ፣ ሼር፣ ሰብስክራይብ አርጉ። ሰማችሁ አይደል? ያው ቀንሷል። ላይካችሁ፣ ኮመንታችሁ፣ ሰብስክራይባችሁ ቀንሷል። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን ውዶችዬ፣ በጣም ነው የምወዳችሁ። እስከምንገናኝ በሌላ ቪዲዮ፣ ሰላም አሊኩም ወረሐመቱላይ ወበረካቱ።